ጤና ይስጥልን የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና አወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ርዕሰ ዜናዎችን እነግራችኋለን። አብራችሁን ቆዩ በመካከለኛው ምስራቅ ጣልቃ ብትገባ የሚፈጠረው አደጋ የሚያሳዩ አራት ታሪካዊ ምሳሌዎችን በዜና ትንታኔያችን ይዘን የምንቀርብ ይሆናል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በአሜሪካ ወደ አፍጋኒስታን ትመለሳለች እያሉ ነው። ከዚህም ተያይዞ አሜሪካ መካከለኛው ምስራቅ ጣልቃ ገብታ ምን አተረፈች? ምን ኪሳራ ደረሰባት? የሚለው በአራት ክስተቶች ምሳሌ እያጣቀስን በሰፊ የዜና ጥንቅራችን የምናቀርብ ይሆናል። አሜሪካው ፕሬዚዳንት ዶናልድ ትራምፕ ባለፈው ግንቦት ወር በሳቸው በፊት የነበሩትን የአሜሪካው የፕሬዝዳንቶችን ጣልቃ ገብ ፖሊሶቻቸው ክፉኛ ሲተቹ ነበር። በመሆኑ እንደ አውሮፓውያን አቆጣጠር በ2003 የኢራቅ አወዛጋቢ ወረራ በግልጽ የማጣቀስ አገር ገንቢ ተብዬ ከሚገነቡት በላይ ብዙ ሀገራትን አውድመዋል ብለዋል። ጣልቃ ገቢዎች የማይረዱት ውስብስብ ሕብረተሰብ ውስጥ ጣልቃ ሲገቡ ነው ሲሉም አክለዋል። ትራምፕ የሳውዲ አረቢያ መድና የሆነችውን ሪያድ በጎበኙበት ወቅት ይህን ነበር የተናገሩት። ቢያንስ በእርሳቸው የስልጣን ዘመን በመካከለኛው ምስራቅ የአፍሪካ ወይም የአሜሪካ ጣልቃ ገብነት አይኖርም በሚል አስተያየት በአንዳንድ ተንታኞች እንደሚሰጥ ምክንያት ሆኗል። ነገር ግን እስራኤል በኢራን ላይ የፈጸመችውን ጥቃት ተከትሎ አሜሪካ በእስራኤል መሆኗን ጥቃት መፈጸሙ ከዚህ አቋማችን ላይ ጥያቄ ፈጥሮባቸዋል። የአሜሪካው ፕሬዚዳንት ዩናይትድ ስቴትስ በኢራን የሚገኘው ሶስት የኒኩለር ጣቢያዎች ላይ ጥቃት ፈጽማለች። ይህም ኢራንና እስራኤል በሁለት ሳምንታት ያህል ወደ ቆየችበት ግጭት ዋሽንግተን አስገብቷል። ዩናይትድ ስቴትስና እስራኤል አላማቸው የኢራን የኒኩለር ህርምን ማጨናገፍ ነው አለማችን የኢራን የኒኩለር የማበልጸግ አቅም ማውደምና በዓለም ደረጃ በአሸባሪነት የምትደግፈው ሀገር የኒኩለር ባርተ ቤት መግታት ነበር ሲሉ ትራምፕ ከጥቃቱ በኋላ ተናግረዋል። ታሪክ እንደሚያሳየው ከሆነ ግን ምዕራባ አንዳንድ ሀገሮች ለመፍታት በቀጠናው ጣልቃ ሲገቡ ሁሉም ነገር ሰምሮ በእቅዱ መሰረት አልተሳካላቸውም። ለምሳሌ በ1940ዎቹ መገባደጃ ላይ ጀምሮ አሜሪካ በመካከለኛው ምስራቅ ውስጥ ጣልቃ የምታደርገው ቀጥሏል ሲሉ በለንደን ኢኮኖሚ ትምህርት መካከለኛው ምስራቅ ፖለቲካና ዓለም አቀፍ ግንኙነት ፕሮፌሰር የሆኑ ሊባኖሳዊ አሜሪካ ዋፊዝ ጌርጌስ ተናግረዋል። የሰሞኑ የኢራን ጥቃትም አንድ ማሳያ ነው ሲሉ ምዕራባውያን በመካከለኛው ምስራቅ ውስጥ ያላቸው ሚናና የገጠማቸው ፈተና በሚመለከት ዊት ሪል ዊንግ ሮንግ ሲሉ ዘ ዌስት ኤንድ ዘ ፊልድ ኤንድ ኦፍ ዴሞክራሲ ሚድል ኢስት በሚል መጽሐፍ ላይ ደራሲው ለቪሲ ተናግረዋል። በዚህም ጽሑፋቸው አሜሪካ በመካከለኛው ምስራቅ ያደረገችውን አራት ጣልቃ ገብቶችን በመውሰድ ግምገማ አድርገዋል። በመጀመሪያው የሚናየው የኢራን መፈንቅለ መንግስት 1953 ነው። በዲሞክራሲ መንገድ የተመረጡት የኢራን ጠቅላይ ሚኒስተር ሞሐመድ ሞሳዲቅ ደረፒ አቆጣጠር 1953 በኢራን ጦር መሪነት ዩናይት ስቴትስ እና ዩናይትድ ኪንግደም ድጋፍ ተፈጸመባቸው መፈንቅለ መንግስት ከስልጣን ተነስተዋል። ሞሳዲቅ ወደ ስልጣን የመጡት ከሁለት ዓመታት በፊት ሲሆን የኢራን ነዳጅ ባለሀብቶች በመንጠቅ በመንግስት ቁጥጥር ስር ለማስገባት ቃል ገብተው ነበር። ኢኮኖሚያቸው በኢራን ነዳጅ ላይ ተንጠለጠለው ለንደንና ዋሽንግተን ከውሳኔ ተጨማሪ ኢራን ወደ ኮሚኒስት ስርዓት እያደላች መሆኑን ስጋት አሳድሮባቸዋል። መጀመሪያ ላይ ሻህ መሐመድ ሬዛ ፓህላቪን የሚደግፈው ህዝባዊ አመፅ ሆኖ ቢቀርም ከአመፁ ጀርባ ዩናይትድ ኪንግደም እና አሜሪካ የስለላ ተቋም ነበሩ። ደርፒ አቆጣጠር በ200 የውጭ ጉዳይ ሚኒስትር የነበረውት ማድሊን ኤልባራት ዩናይት ስቴትስ በመፈንቅለ መንግስቱ ስለነበራት ሚና በግልጽ ተናግረዋል። አቆጣጠር በ20 በወቱ ፕሬዝዳንት የነበሩት ባራክ ኦባማ በካይሮ ንግግራቸው ዋሽንግተን ሚና አምነዋል። መፈንቅለ መንግስት ከ60 ዓመት በኋላ አውሮፓውያን 2013 ደግሞ ሲአይኤ ለመጀመሪያ ጊዜ በመፈንቅለ መንግስት ውስጥ የነበረውን ሚና የሚያመላክቱ ሰነዶች አሳትሟል። ወታደራዊ መፈንቅለ መንግስት በሲአይኤ መሪነት የተፈጸመ ዩናይትድ ስቴትስ የውጭ ፖሊሲ ምክንያት ነው በማለት በብሔራዊ ደህንነት መዝገብ ቤት በታተሙ ሰነዶች ላይ ሰፍረዋል። የአሁኑ የአሜሪካና የኢራን እሰጥ አገባ አንድም ካለፈ ጣልቃ ገብ ጋር በተያያዘ ሲሉ ዋፋ አስጊድ ጌዝ ተናግረዋል። ኢራናዊ በህጋዊና ዲሞክራሲ መንገድ የተመረጡ ጠቅላይ ሚኒስትር ከስልጣን በማውረድ ጨካኝና አምባገነኑ ሻህ የሀገሪቱ ገዢ አድርገው በመሾማቸው ዩናይት ስቴትስ ይቅር ብለው አያውቁም ሲሉ አብራርተዋል። በኢራን እስካሁን ለዘለቀው ጸረ አሜሪካዊ ስሜት የኢራን ከፍተኛ ባለስልጣን ዩናይት ስቴትስ በሀገሪቱ የፖለቲካ ጉዞ እስከ ወዳኛው በመቀየሯ መሆኑን ይናገራሉ። ተይዞ ጌርጊስ አክለውን በግብፅ ውስጥ ጣልቃ በመግባት በካምል ናስር ጋር ፖሊሶች ላይ ተጽዕኖ ለማሳደር ብሔራዊ ፕሮጀክት አቅጣጫ ለመቀየር አሜሪካ ሞክራለች፣ ነገር ግን ብዙም አልተሳካላት። በሁለተኛ ደረጃ አሜሪካ በአፍጋኒስታን የሚገኘው ታሊባን በመደገፏ እንደ ኢትዮጵያ አቆጣጠር 1979 በአፍጋኒስታን መፈንቅለ መንግስት ከተካሄደ ከአንድ ዓመት በኋላ የሶቪየት ኅብረት የጦር ኮሚኒስት መንግሥት በመደገፍ ከሙጃሂድ ጋር ለመዋጋት ሀገሪቱን ወረረ። የአፍጋኒስታን ኮሚኒስት መንግሥት የሚቃወመው አክራሪ እስላማዊ ጅሃዲስት የተቋቋመው ይህ ቡድን አሜሪካ፣ ፓኪስታን፣ ቻይና፣ ሳውዲ አረቢያን ጨምሮ የሌሎች ሀገራት ድጋፍ የነበረው ነው። በቀዝቃዛው ጦርነቱት አሜሪካ የሶቪየት ሶቪየት ሕብረት ዓላማዎችን ለማደናቀፍ በማለት መሳሪያ፣ ገንዘብ የሚሰጡ ሀገራት ግንባር ቀደሟ ነበረች። ከዓመታት በኋላ የወጡ ሰነዶች የጋዜጣዊ ምርመራ ዘገባ ውጤቶችና የምስክርነት እንደሚያሳየው አሜሪካ በአፍጋኒስታን የሶቪየት ሕብረትን ለማጥመድ ፈልጎ ነበር ተብለዋል። ይህ የአሜሪካ ወታደራዊ ቬትናም ጦርነት ውስጥ ከቆዩ ሁኔታና ከደረሰባቸው ሕይወትና የሀብት ውርመጋ የሚስተካከለው እንደሆነ ነበር ፍላጎቷ። ተልኳቸው ዘመቻ ሳይክሎን ተብሎ የሚጠራ ሲሆን የነበረ ሲሆን መገናኛ ብዙኃን በሲአይ ጋር ታሪክ ውስጥ ትልቅ ህዝብ ተልዕኮ በማለት ገልጸውታል። የወቅቱ ፕሬዚዳንት ሮልድ ሬገን የጂሃዲስቶች መሪ ልኡክ ጽህፈት ቤታቸው ኤቫል ኦፊስ እስከ መቀበል ደርሷል። በዘጠኝ ዓመታት ጣልቃ ገብነት በኋላ እንደ አውሮፓ አቆጣጠር 1980ዎቹ የሶቪየት ህብረት መሪ ሚሐይል ጎርባቾ የሶቪየት ኃይሎችን አፍጋኒስታን እንዲወጡ አዘዙ። ሀገሪቱ የተለያዩ አጀንዳ እርስ በርስ ጦርነቱ ስትገባ የሶቪየት ህብረት ድጋፍ የተቋረጠበትን መንግስት ወደቀ። ጦርነቱ ተባብሶ በቀጠለው እንደ አውሮፓ አቆጣጠር 1994 ታሊባን በደቡብ ካዳሃር ከተማ ብቅ አለ። ቡድኖቹ ወጣቶች የተሞላ ሲሆን አብዛኛው ከፋሺስት ጎን ተገኙ ናቸው። ተቀባይነትም ከፍ አለ። ብዙ መሬት የሶቪ ወረራዎት የሙጃሄዲን እንቅስቃሴ ወግነው ተዋጉ ሲሆን አሜሪካ ከሌሎች ሀገራት ጦር መሳሪያ ድጋፍ አግኝተዋል። ደርፕ አቆጣጠር 1996 ታሊባን ካቡልን ተቆጣጠረ። ጥብቅ ስላማዊ አገዛዝ በመተግበር በሰብአዊ መብት ረገጥ ዓለም አቀፋዊ ደረጃ የሚተችበት አገዛዝ ተግባራዊ አደረገ። የሸሪያ ግን በጥብቅ በማስተግበር ቅጣቶችን ይፋ አድርጓል። ነፍሰ ገዳዮች፣ አመንዛሪዎች በአደባባይ ላይ እንዲገደሉ፣ ሌቦች እጃቸው እንዲቆረጥ፣ ወንድ ጺም እንዲያሳድጉ፣ ሴቶች ከራስ እስከ እግራቸው ድረስ ሰውነታ የሚሸፍን ቡርቃ ለብሰው አይናቸው እንዲሸፍን ወሰነ። ቴሌቪዥን፣ ሙዚቃ፣ ፊልም ታገዱ። ከአስር ዓመታት በላይ የሆኑ ሴቶች ትምህርት እንዳይ ሳይማር ወሰነ። ልክ ከሶቪየት አፍጋኒስታን ጦርነት በኋላ የተደረገው ሁሉን አፍጋኒስታን አልፎ እስላማዊ ትግል የሚያስፋፋው አልቃኢዳ ደግሞ ተፈጠረ። ታሊባን ይህን አጀንዳና መሪ ኦሶማ ቢንላደን መጠጊያ ሰጠው። ከዚያም በኋላ ነው ለአውሮፓ አቆጣጠር መስከረም አንድ ሁለት ሺህ የተፈጸመው አይነት ጥቃት የሚያቅደው መሸሸጊያ ሆነች። በኦላማ ዩኒቨርሲቲ የፖለቲካ ሳይንስ ዲፓርትመንት የመካከለኛው ምስራቅ ጥናት ፕሮፌሰር የሆኑት ዊልድ ህዝቡን በቀዝቃዛው ጦርነት ወቅት በአብዛኛውን አሜሪካ ጣልቃ ገብነት በቀጠናው ሚዛናዊ ተብሎ ሊገለጽ የሚችል ጥረት ነው ሲሉ ይከራከራሉ። አሜሪካና አጋሮቿ ጥቅም የሚቃወሙ ማንኛውም ፖለቲካ ሀይል ለመቋቋም ነው ሲሉ ለቢቢሲ ተናግረዋል። የሊባኖስ የፖለቲካ ሳይንቲስት አክለው በባህር ሰላጤው ጦርነት 99 እስከ ዘጠና 1 ድረስ እንደ አውሮፓ አቆጣጠር ዩናይትድ ስቴትስ የሚመራው ጣልቃ ገብነት ምሳሌ ሊሆን የሚገባ ነው ብለዋል። ኩዌትን ለመውረር ያደረገችው እቅድ ለመከላከል ሙከራ አድርጓል። የኩዌት ሉዓላዊነትን ለማስመለስ ተችሏል። ከቀዝቃዛው ጦርነት ማብቂያ በኋላ የፖለቲካ መሪዎችና አካባቢ ያለው መሪዎች አካባቢ ያለው የጋራ ደህንነት ስጋቶች ለመፍታት ውይይት ነበረ። በቀድሞ ፕሬዚዳንት ቢል ክሊንተን አስተዳደር ደግሞ ሌላ አካሄድ እንደተጀመረ ህዝቡን አስገንዝቧል። ዓላማው አሜሪካ ጥቅምና ህልም የሚያስጠብቁ የደህንነት ቡድን ማቋቋም ነው ብለዋል። በአንድ በኩል በሰላሙ ሂደት በአረብና በእስራኤል መካከል ያለው ግንኙነት መደበኛ እንዲሆን በማድረግ ሁሉም የአረብ ሀገራት ከአሜሪካና እስራኤል ጋር እንዲሰሩ ማድረግ ያካትታል። ኢራቅና ኢራን ደግሞ በወታደራዊ እና በቅባ ዘዴዎች መያዝን ያካትታል። አንዳንድ ጊዜ አሜሪካ ጣልቃ ገብነት ከእስራኤል ድጋፍ ጋር አብሮ ይሄዳል። የሁለት ሀገራት ግንኙነት ከአሜሪካ መሪዎች ምንም ቅድመ ሁኔታ የሌለው የማይናወጥ ተብሎ ይገለጻል። በሁለተኛ ዓለም ጦርነት በኋላ እስራኤል በዓለም በቢሊዮን የሚቆጠሩ ዶላሮች በወታደራዊ እርዳታ ታገኛለች። ይህ ቀዳሚው የአሜሪካ እርዳታ ተቀባይ ያደርጋታል። በ1951 እስከ 2022 ባለው ጊዜ እስራኤል ከአሜሪካ ያገኘችው ወታደራዊ እርዳታ ታ 225 ቢሊዮን ዶላር መድረሱን ከመከላከያና የውጭ ጉዳይ ሚሮዎች ሚኒስትሩ የተገኘ መረጃ ያሳያል። ደረጃ ደግሞ የምናየው አፍጋኒስታን ወረራ በሁለት ሺህ አንድ ነበር እንደ አውሮፓ አቆጣጠር ጥቅምት ሁለት ሺህ አንድ ዩናይት ስቴትስ ታሊባን ከስልጣን ለማስወገድ አዲስ ወረራ በአፍጋኒስታን ፈጸመች አሜሪካ የመስከረም አስራ አንድ ጥቃት ተከትሎ ዲሞክራሲ ለመደገፍ የአልቃኢዳን የሽብር ስጋት ለማስወገድ ቃል ገባች ዋሽንግተን የሀገሪቱ ዋና ከተማ ካቡል በፍጥነት በመቆጣጠር ታሊባን ከስልጣን እንዲያስረክብ አስገደደች ይህን ተከትሎ ነው በምዕራባዊ ድጋፍ ከሶስት ዓመት በኋላ አዲስ አፍጋኒስታን መንግስት ስራ ጀመረ። የታሊባን ደም አፋሳሽ ጥቃት ግን ቀጠለ። ድርፕ አቆጣጠር በ2009 የወቅቱ ፕሬዚዳንት የነበሩት ባራክ ሁሴን ኦባማ ታሊባን ለማዳከም የሚረዳ ወታደራዊ ቁጥር እንዲጨምሩ ቢያሳውቁም ነገር ግን ብዙም የቆየ አልነበረም። ድርፕ አቆጣጠር በ2001 ጀምሮ ጦርነት ከተጀመረ በኋላ እጅግ ደም አፋሳሽ አመቱን ሆኖ በተቀጠናው 2014 የኔቶ ኃይሎች ተልኳቸውን አቋርጠው የጸጥታ ኃላፊዎቻቸውን ለአፍጋኒስታን ጦር አስረከቡ። ይህ እርምጃ ታሊባን ብዙ ግዛቶች እንዲቆጣጠር በር ከፈተለት። በቀጣይ ዓመታት ደግሞ ቡድኑ ጥንካሬውን በማግኘቱ ቀጥሎ ተከታታይ የአጥፍቶ መጥፋት ጥቃቶች ፈጸመ። በካቡል የሚገኘው የፓርላማ ህንፃና በዋና ከተማ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የተፈጸሙ ጥቃት ኃላፊነቱን ወስዷል። አሜሪካ ወደ አፍጋኒስታን ሠራዊት ካሰማራች ከ20 ዓመት በኋላ የጆ ባይደን አስተዳደር ወታደሮች ከሀገር ለማስወጣት እንደ አውሮፓውያን አቆጣጠር 2021 ውሳኔ አሳለፈ። ይህ በጥድፊያ የተከናወነው ለቆ የመውጣት እርምጃ አፍጋኒስታን ዋና ከተማ ካቡልን በፍጥነት በታሊባን እጅ እንድትወድቅ ያደረገ አወዛጋቢ ውሳኔ ነው። የካቡል ውድቀት በደቡብ ቪየትናም ክስተቶች ተነጻጽሯል። አሜሪካ ምክር ቤት የሪፐብሊካ ተወካይ የሆኑት ኤልሰን ስቴፍኪን በማህበራዊ ሚዲያ ላይ ይህ የጆ ባይደን ሳይንጎን ወይም ሳይጎን ቬትናም ከተማ ናት ብለዋል። በዓለም አቀፋዊ መድረክ ላይ ፈጽሞ የማይረሳ አስከፊ ውድቀት ነው ሲሉም አክለዋል። ታሊቢያን እንደ አውሮፓ አቆጣጠር በ2011 አፍጋኒስታን እንደገና ሲቆጣጠር ወደ አንድ ሚሊዮን የሚጠጉ የጦር መሳሪያና ወታደራዊ ቁሳቁሶች አግኝተዋል። አብዛኛው ዩናይት ስቴትስ የተገዙ መሆናቸው አንድ ስማቸው እንዳይገለጽ የፈለቁ የቀድሞ የአፍጋኒስታን ባለስልጣን ለቢሲ ተናግረዋል። ለኢትዮጵያ አቆጣጠር በ2023 የወጣ የተባበሩት መንግስታት ድርጅት ሪፖርት እንዳመለከተው የታሊባን የአካባቢ አዛዦች ከተቆጣጠረ የአሜሪካ ጦር መሳሪያ 20 በመቶ እንዲወስድ በመፍቀድ ምክንያት ጥቁር ገበያ ተስፋፍቷል ብለዋል። በታሊባን ከተወሰዱ የቅርብ ጊዜ እርምጃ መካከል በሚሊዮን የሚቆጠሩ ሰዎች የዕለት ተዕለት ኑሮ ለመከታተል የሚያገለግሉ ዘጠና ሺህ ካሜራ መተከላቸው ይገኝበታል። የታሊባን ባለስልጣን ካሜራዎቹ ወንጀል ለመዋጋት ክትትል አስፈላጊ ናቸው ቢሉም ትችቶች ግን ተቃዋሚ ለማፈና የታሊባን የተጫነውን ጥብቅ የሥነ ምግባር ደንብ ለማስከበር ጥቅም ላይ ይውላል ሲል ገልጿል። በአራተኛ ደረጃ የምናገኛቸው የኢራን ወረራ በ2003 እንደ ረፒ አቆጣጠር ነው። የኢራን ወረራ ታሪክ እንደ አውሮፓ አቆጣጠር 1990 ዎቹ ይጀምራል። በኦቶ ፕሬዝዳንት ሳዳም ሁሴን የሚመራው የኢራቅ ጦር ድንበር ጥሶ ወደ ኩዌት በመግባት ወረራ የተቃወሙ በመቶ 100 ሺህ የሚቆጠሩ ሰዎች ሲገል ኩዌት መንግስት ሳውዲ አረቢያ እንዲሰደዱ ያደረገበት ወቅት ነበር። ይህ ከሳዳም ሁሴን ትልቅ ስህተቶች አንዱ ነው ሲሉ ባለሙያዎች ይናገራሉ። ለብዙ ይህ ቀን በመካከለኛው ምስራቅ ታሪክ ሆኖ ረጅም የሁከት ጊዜ የተፈጠረበት ነው ተብሏል። ለበርካታ ማስጠንቀቂያዎች እና የተባበሩት መንግስታት ድርጅት የጸጥታው ምክር ቤት በኋላ አሜሪካ የሚመራውና በዋናነት ሳውዲ

ጥምረት የኢራቅ ጦር በኩዌት የማባረር ተልእኮ ጥር 17 1991 ጀምረዋል። በመንግስታቱ ድርጅት የጸጥታው ምክር ቤት ውሳኔ 687 አጸደቀ። ውሳኔው ኢራቅ ሁላችም ጅምላ ጨራሽ የጦር መሳሪያ እንዲያወድም የሚጠይቅ ሲሆን በዚህም የኒኩለር ባዮሎጂና የኬሚካል መሳሪያ እንዲሁም የረጅም ርቀት ተወንጫፍ ሚሳይሎች የሚገልጹ ናቸው። እንደ አውሮፓ አቆጣጠር 1998 ኢራቅ ከተባበሩት መንግስታት የጦር መሳሪያ ተቆጣጠረችው ትብብሯን አቋረጠች። በኒውዮርክ ዓለም አቀፋዊ ንግድ ማዕከል እና በፔንታጎን ላይ ያደረሰው ጥቃት ተከትሎ የቀድሞው ፕሬዝዳንት ጆርጅ ቡሽ ኢራቅን ለመውረር ማቀዳቸውን ጀመሩ። የሳዳም የጅምላ ጨራሽ መሳሪያ ዎችና ማከማቻና ማምረትን ቀጥለዋል ሲሉ ቡሽ ከሰሱ። ኢራቅ ኢራንና ሰሜን ኮሪያ ጋር ዓለም አቀፋዊ የክፋት መረብ አካል ነች ሲሉም ተናገሩ። የወቅቱ የዩናይትድ ስቴትስ የውጭ ጉዳይ ሚኒስተር ኮበል ፓወር እንደ አውሮፓ አቆጣጠር ሁለት ሦስት ለተባበሩ መንግስታት ድርጅት እንደተናገሩት ከሆነ ኢራቅ የባዮሎጂ የጦር መሳሪያ ለማብራት ተንቀሳቃሽ ላብራቶሪ አዘጋጅታለች። ነገር ግን በ2004 ማስረጃ ያን ያክል ጠንካራ አይመስልም ነበር ሲሉ ገለጹ። ዩናይትድ ኪንግደም፣ አውስትራሊያ፣ ፖላንድና እንዲሁም በወረራው ተሳትፈዋል። ጀርመን ካናዳ፣ ፈረንሳይ፣ ሜክስኮን ጨምሮ በርካታ ሀገራት ደግሞ ወረራን ተቃውመዋል። የወቅቱ የፈረንሳይ የውጭ ጉዳይ ሚኒስተር ዶሚኒክ ዴቬሊን ወታደራዊ ጣልቃ ገብነት ከሁሉ የከፋ መፍትሄ ይሆናል ብለው ነበረ። የኢራቅ ጎረቤትና የኔቶ አባል የሆነችው ቱርክ በበኩሉ አሜሪካና አገሮቿ አየር ሰፈሮቿ እንዲጠቁም አልፈቀደችም። በአላማ ዩኒቨርሲቲ የፖለቲካ ሳይንስ ክፍል የሆኑ የመካከለኛው ምስራቅ አጥኝ የሆኑት ፕሮፌሰር ዊልድ ህዝቡን ለቢቢሲ እንደተናገሩ ከሆነ ወረራው በአሜሪካ ኢራቅ የስርዓት ለውጥ ለማምጣት በአካባቢ የራሷ ጸጥታ ፍላጎት ለማ ለመጫን ፍላጎት ነበራት። የቢቢሲ ኢንተርናሽናል ኤዲተርና የመካከለኛው ምስራቅ ዘጋቢ ጀሬን ቦረን በበኩሉ ወረራው በኢራቅ በህዝቧ ላይ ትልቅ ጥፋት ነው። በሀገሪቱ ለአስር ዓመታት ወደ ዘለቀው ትርምስ ውስጥ ከጥቷል ብለዋል። በመሆኑም ሌላኛው የወራሪ መዘዝ በአሜሪካና የሱኒ ጎሳዎች መካከል የተፈጠረው ጥምረት ለጊዜ የተከፋፈለ አልቃኢዳ ራሱን በእስላማዊ መንግስት ብሎ የሚጠራው ቡድን እንዲፈጠርም እድል ማመቻቸቱ ነው። እንደ አውሮፓ አቆጣጠር በ2003 ወረራ ምክንያት ያን ያህል ኢራቅ እንደሞቱ በትክክል አይታወቅም። ከኢራቅ የቆጠራ ፕሮጀክት አይቢስ የተገናኘው መረጃ እንደሚያመለክተው ወረራ ተከትሎ የሞቱ ዜጎች መመዝገብ የተደረገ ሙከራ 209 ሺህ ኢራቃዊ ሲቪሎች እና ከ2003 እስከ ጊዜ ተገድለዋል። ህዝቡን እንደሚሉት የቀጠናው የጉዞ አቅጣጫ ለመቀየርና መካከለኛው ምስራቅ አገራ መካከል ደህንነት ለማስፈር አሜሪካ ክልላዊ ጥረቶች እንደምትደግፍ ማድረግ ነው ሲሉ ይሞክራሉ። የክልሉ ራሱ ግጭት ለመፍታት እንዲሞከር ድጋፍ ያስፈልጋልም ሲሉ አክለዋል። አሜሪካ ዓለም አቀፋዊ ጥቅሞችን ሊከበሩ የሚችሉት በራሷና በአገራቿ ከፍተኛ ወታደራዊ ጫና ሳይሆን የአካባቢው ሀገር ስለ ቀጠናው ደህንነት የጋራ ግንዛቤ እንዲኖረው ሲሰሩ የተሻለ ሊሆን እንደሚችልም አብራርተዋል።